ደግሞ የሆነ ፈጣሪ ጋር ቀርበሽ ቀርበሽ ስትርቂ ደግሞ ሴጣን ነው የሚዘናወጡሽ። እንዴ ቀላል ጢባ ጥቤ የተጫወተብክ እንዲ ሴጣን። አሁን ሴጣን በጣም ነው የሚጠላ። ከሆነ አንተ አሁን ሁሉ ነገር ትቻለሁ፣ ግን ሰው ማያምን ይኖራል ግን አሁን ራዋንና ኡስማን መሲ ለምንድን ነው ሰርግ የማይደግሱት ኒካ ለምን አያስቡም እየተባለ ነው ይሄድ ነገር ነው በቅርቡ እኔ በደንብ ሲሻለኝ እግሬን ሲሻለኝ ምናምን እኔ ደግሞ ለምንድነው ብድር ማታበድረኝ ይደገስ ብድር ታበድረኝ ይደገስ

ይሄ እኮ የዛን ሰዓት እኮ እንደዚህ ደፍኝ ባል ይዞ እኮ ክፍት ነበር። በኋላ ላይ በረዶ ምናምን ተደርጎበት እኮ ነው እንትን ያለው ምን ምን ይሰማል እኔ በስበሳችን በሰአቱ ነው እንጂ ሰዎች ለደስታ ብ ይጠጣሉ አሁን ሻ ከውስጥሽ እኮ አንዴ ካወጣሹ አወጣሽ። ይመጣ አንተ ራስህ ለም ይመጣል። ጋን የሚገርም ሰው እኮ ነው ፈጣሪ። ልጁ ሰርግ ሳያደርግ አገባል እንዴ? አረ ያደርጋል። እንደ አባት እናቱ ሳትደግስለት እንዴት ብለህ እንደግሳለን? እያየ ነው ነው። ማሻአላህ እንድንልህ አግባ እና ከዛ በኋላ ተቀላቀል። ተስፋ መብሩክ ብለናል። አዲስ ቤት ከፍት መብሩክ ብዬሽ ነበረ። አማሜዋ አልጠራሁሽ እንዳንመጠን እንዳንመርቅልሽ ብዙ ሰው እኮ አልጠራሁም እግዚአብሔርን ዝም ብዬሽ ነው እንደዚህ አላሰብኩም በቃ ዝም ብዬሽ ለመክፈት እንጂ እንደዚህ አላሰብኩም ማሜ በእውነት እናስመርቅ ነበረ ቢያንስ መተን ኮተቤ እንኳን እንነሳ ነበር ኧረ እና ማሜ ክፍት ነው ሁሌ የት ነው አጅማል ነው ታጃ ሄርሙክ ሻርጃ ስለመጣ ያዋለው በዛው ሰሞን ሊደውል ቦዲ ቢልደር ነው። ጌጦችሀን ታሳየናለህ። እንዴት ነው ነገሩ? በጣም ደስ ይላል። ስላየኋችሁ ደስ ብሎኛል። ማሻላ እንኳን ለዚያ ያበቃ አንችልም እንኳን ለዚያ

ፎቴን እያደረገ ሀራም በስማምን አለ። መሲስ ብትጠሪው ከይኸው ፊት ለፊት ሶር በምነግራችሁ እናንተ አንተ ኡስማን እናንተ ሳታቁ ይሄ ሱቅ ሲከፈጥ ማንም ሰው ሳያቅ ሩዋን እና ኡስማን ናቸው። ከፍቻ ሳይቻቸው በጣም ያምራ ያው ቀን ራሱ እኮ የወሰናችሁ እኮ እናንተ ናችሁ። ከዛ እግዚአብሔር አው በቃ እንደዚህ ቀን ይሆናል ምናምን ተባብለን ተነጋግረን ከዛ ቤቱ ሄዶ በየምርቃቱ ቀን ራሱ ረስቶ ረስቶ ቀርቶ ቀርቶ ማለት ነው። ማታ ገብቶ እንዴት እኔ ሳልጠራ እያለ ይረግጠኛል። ይህ ህዝብ ደግሞ እውነት ነው ይመሰላል

መስጊድ ምናምን ሄዳለሁ፣ ቁራን ይቀራል። ምን አማራጭ አለ? የግ ግዴታ ነው።

ቀኑን ራሱ እንዳንተ ነው ያማከርኳቸው። ህዝቡ እኮ ጠርጥሯል። የሆነ ሰው አይተህን የተላደድከው እንጂ ልጅ የለኝም ታውቀህ ነው የሆነ ሰው ጥላለ የሆነት እናንተ እናቴ የምትላት የምትወድ ይመስላል አለ። የሆነ ማነው የሰው ወሬ ለምትሰማ አለ እኮ። አየሻ፣ እግዚአብሔርን ሰው እንትን እያለ አየሻ። እኔም ጠርጥሬ ነበረ። ምክንያቱም እንዲቀር ተደርጓል። የዛን ቀን እኔ ቀኑን ሁሉ የምርቃቱ ሁሉ ብዬ የተናገርኩት ለሁለታችሁ ነው፣ ለሌላ ሰው ለማንም ሳልናገር እኔ ማርያምን ኡስማን ጠርጥሬ አለው እኮ የሆነ እሰት ናም ተጨማመረበት ምናምን መወለል ቋንቋ ነው። አረ የእውነት እናትና ከእናትም በላይ የእውነት እኔ ለፋወት የሆነ በሽታ ቢኖረኝ እኮ አብረን ታመን ነበር፣ አይተሽዋል። ግን ማለት በሽታ ስልሽ የሆነ የሆነ ምን ቢኖረኝ ደሜ ነክሻል። ወረደ ዝም ብታይ ነው እኮ አንጀቴን አትብላሁን። እኔ እኮ እዛን ቀን ደግሞ በቃ እንደዚህ እንትን እያለ እንትን፣ ከዛ ሲጮሁብኝ ነው ሁላ ኮመንት ላይ ሁሉም ጮሁ፣ እንዴት ግላባ ሰጧት ምና ምናምን ሲሉ ትዛለኝ እንጂ እኔ ደግሞ መፍሰሱ ነበር የታየ። እኔ እኔ ሌላ አለም ውስጥ ኛ ራሱ እንደዚህ። ግን ተመርምሮ ምርመራ ውጤቱ ጥሩ ሲሆን ነው ለማሲ ፈርተን ነበር ምናምን ይሉ ነበረ። አሁን በቃ የሆነ መስጊድ ሄደክ ሰላት አድርገክ ምናምን ቁጭ ስትል ምናምን ምን ይሰማሃል? ቁም ነገር አሁን ኡስማን፣ ሰላም ያለው ያኔ የነበርክበት ቆሻሻ መንደር ነው ወይስ አሁን ያለህበት የፈጣሪ መንገድ? እኔ አጅማን ሄደለታ፣ አጅማን እግሩ ረገጠ ኡስማን የተባለለት የመጨረሻ ቀይ ካርዴን የምታያት እኮ ይዛኔ ነው። እኔ ደግሞ ከዛ ደግሞ እኮ ከእሱ ጋር እኮ የሚያጠለ አጅማን አትሄዳት በይኝ። ከዛ እንትን ወሰድኩትኝ። ከዛ እንዴት መስጊድ መሀል ትወስጂኛለሽ ሆን ያለኝ። ለሊት ደወለና በዚህ ጋ ዞሮ ስል መስጊድ ነው። ደግሞ መስጊዶቹ ደግሞ እዛ ጋር ያሉት በዚህ ጋ መስጊድ ነው። በቀንደዚህ በመስና ዛፍ ምናምን አለ በሆነ በቃ ኢትዮጵያ ያለሽ ነው የሚመስልሽ፣ ስድስት ያለ ሰፈር ነው። ከዛ እኔ ደግሞ በዛን ሰዓት ውሃ ሲል ማይዘምዘም ነበር የምንሰጠው ውሃ ስጦኝ ሲል ማይዘምዘም። ከዛ ይጠጣና አንቺ መሲ የምትባይ ከዛ ትንሽ ቆይቶ ደግሞ ይደውላል። ለምንድን ነው እዚህ ሰፈር ያመጣሽኝ? ምናምን ደግሞ ይላል። ለዚህ ነው የተደከመልክ። ዞሮ ዞሮ ዛሬ ቀን ቅጣት ማሳጅ ነው። አሁን ቁርአን ይቀራል ምናምና አብ ሰላም። በቃ አሁን ምን አይነት ምን ይሰማል? ያኛው ሲጋራውም ደግሞ ቀስ በቀስ እተዋለሁ ነው እኔ ለመሰለሽ። እኔ እዛ ኢትዮጵያ የደወርኩ ጊዜ ቤተሰቦቹ ምን ብለውኛል ቁርአን በነገራችን ላይ ስም ይሳል የሆነ አንቺ ነሽ ውስጥ መስፍኔ ላኩልኝ አልኩሽ። ማር ባሌ ላኝ ሻሪፍ ማርኩ እንትን ጠዋት ጠዋት ሁለት ቀን ትናንትናና ዛሬ ትላንትና ማታም አምስተኛ አንድ ማንኪያ በላው በይ። ኮሮሬ በጣም እያመመኝ ጠዋትም እንደዛ ና የሚገርም ማር ነው። ታውቂያለሽ፣ ማሪ ማታ ሳይሆን ጠዋት በባዶ ወድሽ ማር። ማር በጣም ቆንጆ ነው። በባዶ ማታ ማታ እንትን አይቼ እኮ ነው የሆነ የአረብ ዶክተር አይቼ ሎሚ ጠብ ያደረጉበት ና እሱን በልተው ሞቅ ያለው አይጠጣሉ። ላማሪ ጠዋት በባዶ ወድሽ ማር አንድ ማር መብላት አለባችሁ ሁላችሁ። ማሪ ነው ሳሪ ጋር ያለው ማር። በነገራችን ላይ በጣም አሪፍ ንጹ ማር ነው። ንጹ ማር ነው። ነጭም አለ ቀይ ማር አዎ፣ ግን መዕመሲ ማታ ማታ ሳይሆን ጧት ጧት በባዶ ሆድሽ ለምንድን ነው የምትይው? እኔ ጋር እያሳለኝ ነው፣ ታውቂያለሽ። ጉንፋንም ነው እንዲያመመሽ ትጠቀሙ አንቺ እኮ የገዛሽው ለፊቴ ብለሽ ነበረ። አሁ እና ለፊቴ ስንት ቀን ያንን ሁሉ ፊቴ ቆስሎ የነበረውን እንትን እኮ ተጠቅሜበታለሁ። መሲ ተሻለች፣ ደህና ነኝ። ማርያምን ሳሪ በቃ ያልጠበቅኩ ትውልዶች ናችሁ፣ ታውቂያለሽ። ስልኬን እየወሰዱ ዋትሳፑ ላይ በቃ አዛረጉን እኮ አዛረጉን። መሲ ተሻላቶ መሲ ተሻላቶ መሲ ተሻላቶ መሲ ተሻላቶ እ እኛ ስራ እንዴት እንስራ። ረጁሳ ረጁሳ ረጁሳ ረጁሳ እንጀራ ፈልግ የነበረ ነ የአብጸጋኔ ቶሎ ወደደ ነው አሉ። መሲ ወሬ ካታጥር ዛሬ ታሽል ብዙት እናንተ ትናንትና ያው ስትደክም ነው እንትን ያለት እና ግዙ እንጀራ። ማርያምን እንጀራ ሁላችንም የየድርሻችንን እንውሰድ፣ እኔም ልውሰድ እንዴ? ዛሬ ማሬ፣ እናንተ ስምንት እንጀራ እንውሰድ። ወስዳችሁ የት አደረጋችሁት? የትኛው ሲሚንት እንጀራ የገዛልሽን ሰው ታውቂዋለሽ? የገዛልኝን ሰው አውቀዋለሁ። ማን እንደሆነ ግን ታውቂያለሽ? ሳሪ ቆይ አወራሽ አለ። እስቲ ማርያምን በይ ማርያምን። አይ አንቺ ባሰብሽው ሳይሆን በሌላ እኔ። ቆይ አወራሽ አለ። ኧረ እኔ አላስብም እንዴ ለምን አስባለሁ? እናትዬ ነው ድን አላስብም። ከጅኑ ነው ከጅንኖች ሌላ ሰው አላስብም። በዛ ሳይሆን እኮ ይሄንን ሰው ታውቂዋለች። በሆነ ሰው ምክንያት እስቲ፣ በጣም ሰላም ያለው ሰው እኮ ነው ማሪ። አለ ስልክ እጅሽ ላይ አራት ሺህ ብር ጨምሮ ሌላ ላክል

እሺ ከዛ ስሜሾ እና የጊፍት ብር ተበድረው ተበድረው፣ ከዛ በስንት ጉድ መስልሽ የተቀበል ነው። እስኪ ማርያምን በይ ማርያምን፣ እንዴት ወደ ሶስት መቶ ምናምን ሽ ብር እንዴ! እሱ ለምን ሰጠ? ጻፍ ኩልሽ እኮ ሳሬ እኮ ለምን ሰጣ? ምክንያቱ ጻፍ ኩልሽ እኮ ምክንያቱ ጻፍ ኩልሽ እኮ መሲ፣ እኔ እኮ አትበደሩ ብለው በምክንያት ነው። ሳማሪ በጣም ብድር ሰዎች ይጠይቃሉ። ሰዎች ብድር አትጠይቁ፣ መጀመሪያ ያለባችሁ ክፈሉ። ለሌላ ሰው አጋዥ ለመሆን አትሞክሩ።

እንደ ልበል ዝም ብለህ ነገራችን ላይ ሳሪ፣ እንኳን ደስ ያለሽ እንኳን ለሱቅሽ አበቃሽ። አታውሪም፣ እንኳን ለሱቅሽ አበቃሽ የእኔ ውድት። እውነት ሀቢብ፣ በጣም አመሰግናለሁ ሳሪ። ለእግዚአብሔር ምግብ ሰርቶ ፍየል ገዛ አረኩላት እንጂ ያቺ ፍየል ማ ከላስ። ያቺ ፍየል ምን ሆነች? ተሸጠች። መጨረሻዋን ለመንድ ቤት ስቧ ተሸጠ። አራት ላኪ ልኝነመርቶ እንዳለቀ ታውቂያለሽ። ቅባቴ መድኃኒዓለም ላይ ፀጉሬን ታጥ መጨረሻ ያን የወሰድኩት ያንን ሁሉ ትናንትና ጨረስኩት። በጣም አሪፍ ቅባት እኮ ነው። ቅባት በጣም ቆየው ቅባቱ በራሱ ሲወርድ ምንም ነገር እንትን አይልም። በቃ እንትን ነው። ኦሊቭ ኦሪጂናሉ ነው በነገራችን ላይ ሳሪ። ኦሪጂናል እንደዚህ አይነት ቅባቶች እንትን ይላሉ። አሁን ይሄ ሁለተኛው ቢሆን በጣም ቀጭ ነው። ሁለተኛው ቆይኔ የሆነ ሆን አግቼ ገዛዋለሁ፣ ሻይቷለሁ ሳሪ እና ልክልሽ ና ታየዋለች። እንትኑ አንደኛ ቀጭ ነው፣ በጣም ቀጭ ነው ይሄኛው። አንደኛው ደግሞ የካምፓኒ የአምራቹ የድርጅቱ ስም ራሱ አለበት፣ ቄጡ ላይ እንደዚህ ተጀርባ ማለት ነው ሁሉም አለ ያስታ እና